ኦሪት ዘሌዋውያን ምዕራፍ አስራ ዘጠኝ ተራ ቁጥር አንድ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ሁሉ እንዲህ ብለ ንገራቸው አለ እኔ እግዚአብሔር ነኝና እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም እንደኔ ቅዱሳን ሁኑ በላቸው አለ። ይህንን ኃይለ ቃል በኦሪት ዘሌዋውያን ምዕራፍ 11 ቁጥር 44 እስከ አርባ ስድስትም እንዲህ ሲል ተናግሮታል። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ። ሰውነታችሁን አታርክሱ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ብምጥርም ላይ በሚሳበው ተንቀሳቃሽ ሁሉ ሰውነታችሁን አታርክሱ። እኔም አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣችሁ እግዚአብሔርን የነኝና እንግዲህን የቅዱስ ነኝና እናንተም እንደን የቅዱሳኑኑ ሲል ዘሌዋውያን አስራ አንድ ቁጥር አርባ አራት እስከ አርባ ስድስት ይህን ቃል ተናግሮታል። አሁንም እዚህ ሲል ደገመው! ተራ ቁጥር 3 ከእናንተ መካከል ማንኛውም ሰው ሁሉ እናቱንና አባቱን ያክብር ይፍራ። ሰንበትንም ጠብቁ፣ ሰንበትንም አክብሩ። እኔ እግዚአብሔር አምላካችሁ ነኝና፣ ሰንበትን ያከበርኩት እኔ አምላካችሁ እግዚአብሔር ነኝና ይላል በኦሪት ዘፀአት ምዕራፍ 20 ላይ እንደተናገረው። ተራ ቁጥር አራት ወደ ጣዖታትም ቤት አትሂዱ፣ ቀልጠው የተሰሩትንም የአማልክት ምስሎችን ለእናንተ አታድርጉ እኔ እግዚአብሔር አምላካችሁ ነኝና አለ። ተራ ቁጥር አምስት የደህንነትንም መስዋይት ለእግዚአብሔር ስትሰዉ እርሱን እግዚአብሔርን ደስ እንድታሰኙበት አድርጋችሁ ሰዉት አለ። እግዚአብሔር የሚያዝንበትን መሥዋዕት አትሰጉ። እግዚአብሔርም የማይቀበለውን መሥዋዕት መሥዋዕት ብላችሁ አታቅርቡ። ከመሥዋዕታችሁ በፊት መታዘዝ እንደሚበልጥ አስባችሁ መጀመሪያ ምክሩን፣ ተግሳጹን፣ ትምህርቱን አድምጡ አለ። ተራ ቁጥር ስድስት በምትሰውበት ቀንና በማግስቱ ይበላ እንጂ እስከ ሦስተኛው ቀን ድረስ መስዋዕታችሁ ቢተርፍ በእሳት ይቃጠል እንጂ እንዳይበላ አለ። ተራ ቁጥር ሰባት በሦስተኛውም ቀን ቢበላ ያጸያፍ ነው። ያንን የበላ ሰው ደስ አያሰኝም። የበላው ሰው ለእግዚአብሔር የተቀደሰውን ነገር አርክሷልና ኃጢአቱን ራሱ ይሸከማታል አለ። ያም ሰው ከህዝቡ ተለይቶ ይጥፋ አለ። ተራ ቁጥር ዘጠኝ የምድራችሁን መከር በምትሰበስቡበት ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱት አለ። የመከሩንም ቃርሚያ ጨርሳችሁ አትልቀሙት አለ። ተራ ቁጥር አስር የወይንህንም ቃርሚያ ስት አትቃርም የወደቀውንም የወይንህን ፍሬ አታንሳ አትሰብስብ ለድሆችና ለእንግዶች ተዉት ተዉት እኔ እግዚአብሔር አምላካችሁ ነኝና የማዛችሁ አለ። ተራቁ ጥር አስራ አንድ አትስረቁ፣ አትካዱ፣ በሐሰትም አትማሉ ከእናንተም እርስ በርሳችሁ ሐሰትን አትነጋገሩ አለ። ተራቁ ጥር አስራ ሁለት በስሜም በሐሰት አትማሉ፣ የኔንም የአምላካችሁን ስም በከንቱ አታርክሱ፣ እኔ እግዚአብሔር አምላካችሁ ንጹሕና ቅዱስ ነኝና። አለ ተራ ቁጥር አስራ ሶስት በባልንጀራህም ላይ ግፍ አታድርግ አለ አትቀማው። የሙያተኛውንም የሰራተኛውን ዋጋ እስከ ነገ ድረስ ብለህ አታሳድር በአንተ ዘንድ አይኖር። የቀጠርከውን ሰራተኛ ደሞዙን በቀኑለ ስጠው እንጂ አለ። ተራ ቁጥር አስራ አራት ደንቆሮውንም ደንቆሮ ብልሃት ትሳደብ፣ እውሩንም እውር ብልሃት ትሳደብ፣ በአይነ ስውሩን ፊት እንቅፋት መሰላክል አታድርግ። ነገር ግን አምላክህን እግዚአብሔርን ፍራ። እኔ አምላክህ እግዚአብሔር ነኝና ይህንን የማዝህ አለ። ተራ ቁጥር አስራ አምስት በፍርድ አመፃ አታድርጉ አታድሉ። ለዲሃውም ዲሃ ነው ብለህ አታድላለህ፣ እውነቱን ፍረድበት እንጂ፣ ባለጸጋውንም ባለጸጋ ነው ብለህ አታክብረው እውነቱን ፍረድ እንጂ ነገር ግን ለባልንጀራህ በእውነት ፍረድ፣ አለ ተራ ቁጥር 16 በሕዝብህ መካከል በሸንጋይነት አትታይ አትዞር፣ በባልንጀራህም ደም ላይ አትቁም፣ እኔ አምላክህ እግዚአብሔር ነኝና ይህን የማዝህ አለ ተራ ቁጥር 17 ወንድምህን በልብህ አትርገመው አትጥላው በባልንጀራህ ምክንያት ኃጢአት እንዳይሆንብህ ገስጸው እንጂ አትናው አለ ተራ ቁጥር አሥራ ስምንት አትበቀል በሕዝብህም ልጆች ላይ ቂምን በቀልን አትያዝ ነገር ግን በባልንጀራህን እንደ ራስህ አድርገህ ውደድ እኔ አምላክህ እግዚአብሔር ነኝና ይህን ትእዛዝ የማዝህ አለም ተራ ቁጥር አስራ ዘጠኝ ስርዓቴን ጠብቁ። እንስሳ እንስሳዎቻችሁ ከሌላ እንስሳ ጋር አይደባለቁ አይቀላቀሉ። በእርሻችሁም ሁለት አይነት ዘር አትዝሩ። ከሁለት አይነት ነገር የተሰራ ልብስም አትልበሱ አለ ተራ ቁጥር ሃያ ማንኛውም ሰው ከሴት ባሪያ ጋር ቢተኛ እርሷም ለባር የተሰጠች ዋጋዋም ያልተከፈለ ብትሆን አርነት ያልወጣችም ብትሆን ቅጣት ሁለቱም ቅጣት አለባቸው፣ አለ አርነት አልወጣችምና። ተራ ቁጥር ሃያ አንድ ግን አይገደሉም አለ። ተራ ቁጥር ሃያ አንድ እርሱን እርሱም የበደሉን መሥዋዕት ይዞ ወደ እግዚአብሔር ወደ መገናኛው ድንኳን ደጃፍ ይመጣል። ለበደል መሥዋዕት አውራ በግ ያመጣል አለ። ተራ ቁጥር ሃያ ሁለት ካህኑም ስለ ሠራው ኃጢአት በእግዚአብሔር ፊት በደሉን በበደሉ መሥዋዕት በግ በበደሉ መሥዋዕት በበጉ ኃጢአቱን ያስተሰርይለታል። የሠራውም ኃጢአቱ ይሰረይለታል። አለ። ተራ ቁጥር 23 ወደ ሀገሩም በገባችሁ ጊዜ እኔ ወደማወርሳችሁ ሀገር ወደ ከነአን ምድር በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከላችሁም ጊዜ ፍሬውን እንዳልተገረዘ አድርጋችሁ ትቆጥሩታላችሁ። ሦስት ዓመት እንዳልተገረዘ ይሆንላችኋል አለ አይበላም። ተራ ቁጥር ሀያ አራት የአራተኛውም ዓመት ፍሬ ሁሉ ለእግዚአብሔር ምስጋና ቅዱስ ይሁን አለ። ተራ ቁጥር ሀያ አምስት ፍሬውም ይበዛላችሁ ዘንድ የአምስተኛውን ዓመት ፍሬ እናንተ ብሉ። እግዚአብሔር አምላካችሁ ነኝ እግዚአብሔር አምላካችሁ ነኝና አለ። ተራ ቁጥር 26 ከደሙ ጋር ምንም ነገር አትብሉ፣ አስማትም አታድርጉ፣ ሞራ ገላጭም አትሁኑ አለ። ተራ ቁጥር 27 የራስ ጸጉራችሁንም ዙሪያውን አትከርከሙ፣ ጢማችሁንም ዙሪያውን አትቁረጡት አለ። ተራ ቁጥር 28 ስለሞተ ሰውም ስጋችሁን አትንጩ፣ ገላችሁንም አትነቀሱት እኔ እግዚአብሔር ነኝና ይህን የምናገራችኋ አለ። ተራ ቁጥር 29 ምድሪቱ ከግልሙትና ከርኩሰትም እንዳትሞላ ሴት ልጅ ሴት ልጅን ታመነዝር ዘንድ እንደ አታርክሳት አለ ጠብቃት ሲል ነው ተራ ቁጥር 30 ሰንበትን ጠብቁት አክብሩት መቅረሴንም አክብሩ እኔ እግዚአብሔር ንጹሕ እና ቅዱስ ነኝና እናንተም እንደ እኔ ንጹሐንና ቅዱሳን ሁኑ አለ ተራ ቁጥር 30 አንድ ወደ መናፍስት ጠሬዎችና ወደ ጠንቋዮች ቤት አትሂዱ እንዳትረክሱባቸውም አትፈልጓቸው! እኔ እግዚአብሔር አምላካችሁ ነኝና የማዛችሁ። ትራ ቁጥር ሰላሳ ሁለት በሽበታሙ ሰው ፊት ተነሳ። የሸበተውን ሽማግሌውን ሸበቶ ያለበትን ሰው አክብረው፣ ሽማግሌውን አክብር፣ አምላክህንም እግዚአብሔርን ፍራ፣ እኔ እግዚአብሔር ነኝና በታላቅ ሰው ፊትም ባለጌ ጌ ሆነ አትታያለ። ተራ ቁጥር 33 በሀገራችሁ ውስጥ ከእናንተ ጋር እንግዳ ስደተኛ ሰው ቢኖር ግፍ እንዳታደርጉበት አለ። ተራ ቁጥር 34 እናንተ በግብፅ ምድር ስትኖሩ እንግዶችና ስደተኞች ነበራችሁና ከእናንተ ጋር የሚቀመጥ እንግዳ እንደ አገር ልጅ አድርጋችሁ ቁጠሩት። እናንተ አራት መቶ ሰላሳ ዘመን በግብፅ ምድር ስትኖሩ ግብፃውያን በእናንተ ላይ ያደርጉት የነበረውን ግፍ እናንተን በሰው ላይ እንዲህ እንዳታደርጉ አለ። እርሱንም እንደ ራስህ አድርጋችሁ ውደድ፣ እኔ አምላክህ እግዚአብሔር ነኝና ይህን የማዝህ አለ። ተራ ቁጥር ሰላሳ አምስት በፍርድ በፍርድ በመለካትም በመመዘንም በመስፈርም አመፃ አታድርጉ። ስትፈርድም ስትለካም ስትገምትም ሚዛን አታጉድል አለ። ተራ ቁጥር 36 የእውነትም ሚዛን የእውነትም ሚዛን የእውነትም መመዘኛ የእውነትም የኢፍ መስፈሪያ የእውነትም የኢን መስፈሪያ ይሁንላችሁ እንጂ የሐሰት ሚዛን የሐሰት መለኪያ የሐሰት መስፈሪያ አታድርጉ፣ አለ ከግብፅ ምድር ያወጣችሁ እግዚአብሔር አምላካችሁን እኔ ነኝና አለ። ተራ ቁጥር ሰላሳ ሰባት ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ።